በቃ እኔ መሄድ አለብኝ። ሙሽራ እንዲህ ነው የሚያምረው። እዛ ብዙ መዞር አይጠበቅባትም። በቃ ወገብሽን ብቻ በእዛ ዞር ይበቃ። እንታያችሁ ሁለተኛዋ። ከሁለቱ ምርጫ እናንተም ግራ እንደተጋባችሁ እርግጠኛ ነኝ፣ ግን ደግሞ እንግዲህ ሀይሚዬ ዛሬ መታልናለች ማለት ነው። ሀይሚዬ ምንድን ነው ያለችው? ከብሩኬ ጋር በጣም ተጣልተናል። ስለዚህ እኔም ወደ ቡታጅራ መመለስ እፈልጋለሁ። እኔ ከብሩኬ ጋር ተጣልቼ እዚህ ብቻዬን መቀመጥ አልችልም። አይደለም 24 ሰዓት፣ ለአንድ ሰዓት እንዲዘጋኝ አልፈልግም። እኔና ብሩኬ በጣም ተጣልተናል፣ ተጋጭተናል። በትንሹ ነው ብዬ አላታልላችሁም። ግን በጣም ነው የተጋጨ ነው፣ በጣም ነው የተጣላ ነው። ስለዚህ እኔ ወደ ቤተሰቦቼ ወደ ውታጅራ መመለስ ትፈልጋለሁ ብላለች ማለት ነው። ሰላም ሰላም! ውድ የተከበራችሁ የሸዋተ ሁለት ሚዲያ ተከታታዮች፣ በየአለም ዳርቻ የምትኖሩ ውድ ኢትዮጵያውያንና ኤርትራውያን፣ በያላችሁበት ሰላማችሁ ብዙ ትርፍ ይበድልኝ። እንግዲህ ዛሬ በሀይሚና በብሩኬ በአብርሃምና በሩታ መጥቼላቸዋለሁ ማለት ነው። አብርሃምና ሩታ እንግዲህ ቬሎ መረጣ ላይ ናቸው። መጀመሪያ ስለ ሀይሚ ትንሽ እንበል ማለት ነው። እንግዲህ ሀይሚ በጣም የምንወዳቸው ሀይሚና ብሩክ በጣም የምንወዳቸው ጥንዶች ናቸው ብለን የምናስባቸው ነን። በጣም ጥሩ ጓደኛሞች ናቸው ብለን እናስባለን። ከዚህ ቀደም እንደዚሁ ተጣልተው ነበረ ግን ደግሞ በአጭር ቆርጠውት እስከዚህ ድረስ ደርሰዋል ማለት ነው። አሁን ደግሞ ዱባይ ደርሰው ከተመለሱ በኋላ በምን እንደተጣሉ ባናውቅም በጣም ተጣልተናል። እኔና ብሩክ በጣም ስለተጣላን፣ ያው ሰሞኑን ጠፍተንባቸዋል። ግን ስለኛም አንዳንድ ቪዲዮ እየቦሰታችሁ ምናምን አይቻለሁ። በውስጥም የጻፋችሁ ልጆች አላችሁ። ለእናንተ ሁላ መልስ አልሰጠሁም። ግን እኔና ብሩኬ ትንሽ ተጣልተናል ካለች በኋላ ትንሽም፣ ብያ አላታልላችሁም። ግን በጣም ተጣልተናል። ሊያናግረኝም አልቻለም። ስልኬንም አያነሳም። ጽፌ ለታለው ከመጣ ጠብቀዋለሁ። ካልመጣ ግን ባልነግረውም ቪዲዮ ስለሚለቀቅ ከቪዲዮ ላይ ይሰማል። ወደ ታጅራ ወደ ቤተሰቦቼ እሄዳለሁ ብላ እንግዲህ በመጥፎ ስሜት እየተናገረች ነበር፣ ማለት ነው። ምክንያቱም ሐይሚ ከብሩክ ጋር ስትጠላ በጣም ነው። በቃ ይደብራታል፣ ያስጠላታል ማለት ነው። ያው የምትወዱት ሰውን እንት ስትሉ እንደዛ ነው የሚያደርገው እና እንግዲህ ሐይሚዬም እንደዛ ነበር የሆነችው። በጣም ከፍቷት እየተናገረች ነበረ። በደቂቃዎችም እንግዲህ ብሩኬ ጽፌለታለሁ ከመጣ ስልኬን አያነሳም ግን ጽፌለታለሁ ብላ ነበር። እሱም አክብሮ መጥቷል ማለት ነው። እሱም ከመጣ በኋላ የልትሄጂ ነው አላት ማለት ነው። ወደ ቤተሰቦች ሊሄድ ነው አለ ማለት ለምንድ ነው እንደዚህ በትንሽ ነገር የምትወስኘው? ነገሮችን ለምንድነው እንደዚህ እንዲከብዱ የምታደርጋቸው እያለ ነበር ማለት ነው። እሷ ደግሞ አንተ ለምንድን ነው እንደዚህ የምታረገው? ብቻ እሱ እሷን እሷ እሱን እየተመኛኙ እንግዲህ ቪዲዮ ሰርተው ለቀውልናል ማለት ነው። ለማንኛውም ሴት ልጅ ወንድ ልጅ አባወራ ነው እና አቆጣ ሲል ሴት ልጅ አንገቷ እንደፋ ማድረግ አለባት ብዬ አስባለሁ። ስለዚህ ሐይሚዬ እኔ ዛሬ አንቺ ላይ ነው የማወራው ማለት ነው። ምክንያቱም አንቺ ሴት ነሽ እና እሱ ይህ አይሆንም ካለሽ አንቺ እሱ አንቺን መቆጣጠር ይችላል፣ አንቺም እሱን መቆጣጠር ትችያለሽ። መቆጣጠር ስልሽ ያኔ ልክ ባለው ነገር ማለት ነው፣ በሁሉም ነገር ሳይሆን አለ አይደል። አንዳንዴ ብዙ ወንዶች አይመርብሽ አያታጊጪ ምናምን የሚሉ ወንዶች አሉ። እኔ እንደዛን አልደግፍም። እንደዛ ሳይሆን አለ አይደል፣ ሌላ ሌላ ነገር የምታረጊ ነገር ካለ እነዛን ተይ ሲልሽ መተው ይኖርብሻል። እኔ አንቺን መቆጣጠር አልችልም ማለት ነው ብሎ እስከሚልሽ ድረስ ማለት ነው። ከዛ እሱ ምንድን ነው ያለው? እኔ አንቺን መቆጣጠር አልችልም ማለት ነው በቃ እኔ አንቺን መጠበቅ አልችልም ማለት ነው በቃ እያልሽ ነበር ማለት ነው። ስለዚህ ሐይሚዬ አንቺ ረጋ ቀዝቀዝ ልት ይገባል ብዬ አስባለሁ። ምክንያቱም ወንድ ልጅ የቤት ራስ ነው ይባላል እና እንደ ቤት ራስነቱ ልትሰሚውና ልታዳምጪው ይገባል። ብሩኬን ባይንኝ ማለት ነው ሐይሚዬ እና ስለዚህ አንቺ በትንሹም በትልቁም እንትን አትበይ። ብሩኬም ደግሞ ሀይሚም ደግሞ መለስ አድርጋ ምንድን ነው ያለችው እኔ እኮ ጥፋቴን አውቄ ቅርታ ልጠይቅ ስደውልልህ ስልክህን አታነሳም፣ ከዛ በኋላ ሀያ አራት ሰዓት ሙሉ ዘጋሀኝ አለችው ማለት ነው። እንግዲህ ያው ብሩክም እንደዛ አታድርግ ስልክ አትዝጋ ማለት ነው። ስልክ መዝጋት መፍትሄ የለውም። በተረጋጋ መንገድ እንትን ብላችሁ ነገራችሁን መፍታት ነው እንጂ ስልክ በመዝጋት ሚሴጅ ባለመመለስ ምናምን ምንም የሚገኝ ነገር አለ ብዬ አላስብም። ከመነጋገር ግን ብዙ ነገር ይገኛል ብዬ አምናለሁ። እና እንደዛ ብታደርጉ ጥሩ ነው ላለው ማለት ነው። ምክንያቱም በጣም እንወዳችሁና በጣም እናከብራችሁ ጥንዶች ስለሆናችሁ ማለት ነው እና ዱባይ ከመጣችሁ በኋላ ሄዳችሁ ከመጣችሁ በኋላ ኧረ እንደው የሴጣን ጆሮ ይደፈን፣ የዱባይ ሴጣን ተከትሏችሁ መጣ እንዲያፈራባቱ ይብላል ነው ደግሞ እኮ የዱባይ ሴጣን የዱባይ ሴጣን እኮ መጥፎ ነው አሉ። እናንተ በጣም መጥፎ ነው አሉ። ተጠንቀቁ፣ ብሩኬ እና ሐይሚ ማለት ነው። ዱባይ ያላችሁ ደግሞ እንዳትወርዱብኝ። አሁን የሲሉ ሰው ብቻ ነው፣ ምን አገባኝ። እና ሌላው ደግሞ ብሩኬ ማን ነው፣ አብርሽ ነው። አብርሽ በጣም ደስ ብሎታል። ቬሎ እየመረጡ ነው። እንግዲህ ያው ቀለበታቸውን ዱባይ ላይ ለማድረግ ነው የተናገሩት። ዱባይ ላይ ማንም ሰው እንዳይቀር ብለዋል። እንግዲህ የምትችሉ አብርሃም ሰርግ ማን ነው ቀለበት ላይ ተገኙ ማለት ነው። አሁን ይመጣለው ብያለሁ እንግዲህ ማዳም ከፈቀደችልኝ ማለት ነው። ዱባዎች እንድትቀበሉኝ ብያለሁ። እንግዲህ ብሩክ ማን ነው አብርሃምና ሩታ በጣም ደስ ብሏቸው ከነ ይስቅ ጋራ ሆነው ቬሎ እየመረጡ ነው። በጣም ደስ የሚል ቬሎ ነው የመረጡት። እንግዲህ በጣም አሪፍ ነው። እንግዲህ ለሰርጉ እንጠብቃለን። ከዱባይ ቀለበት መልስ በኋላ እንግዲህ እነጋሽዬ ጋ ነው ሰርጉ የሚሆነው ይመስለኛል። ቦታ ድራም መስለኛል ሰርጉ የሚሆነው። እንግዲህ ያው ከቤተሰብ ጋ ነው ያለው። አብርሃም ከቤተሰብ ጋ ሰርጉ እናሳልፋለን ብለዋል። ያው እንግዲህ የመረጣችሁት ቬሎ በጣም ነው የሚያምረው፣ በተለይ ሁለተኛው ዋው ነው ብያለሁ ማለት ነው። በጣም የሚያምር ቬሎ ነው። ይመርብሽ ብለናል ይድመቅብሽ ብለናል ሩታ ማለት ነው እና ያው በላያችን ላይ ድራማ ብትሰሪም ይሁን እንግዲህ አፉ ብለንሻል ነው የሚባለው፣ ወይስ ይቅር ብለንሻል እንደዛ ነው የሚባለው። ለማንኛውም አብርሃም ይቅርታ ካደረገልሽ እኛም ይቅርታ አድርገንልሻል ማለት ነው ሩታ ማለት ነው እና ስላችሁ እንግዲህ ለአብርሃም ሰርግ የተጠራችሁ እንዳትቀሩ፣ ለአብርሃም ቀለበት በዱባይ ላይ እንዳትቀሩ። ቀለበቱ ዱባይ ላይ ነው ብሏል ማለት ነው በሚያምር ሁኔታ ግን ደስታቸውን ዛሬ ስላየ በጣም ደስ ብሎኛል ማለት ነው። ማርያም፣ በጣም ነው ደስ ያለኝ። በተለይ አብርሃም በጣም ደስ ብሎታል ማለት ነው። እና ሰሞኑን ደግሞ አሞኝ ነበረ ይችን ሁለት ቀን በጣም አሞኝ ነበር። ሆስፒታልም ገብቼ ነበር ብሏል። እግዚአብሔር ማረህ ክፉን ያርቅልህ እንላለን አብርሽ ማለት ነው። አይዞህ እግዚአብሔር መልካሙን ሁሉ ያግጥምህ ነው የምንለው። እንግዲህ ቤተሰቦቼ ላይክ ሼር እያደረጋችሁ አበረታቱ ማለት ነው። ያው ከእንቅልፍ ጋር ሆኜ ነው ይሄን ሪከርድ ማድረግላችሁ። በተረፈ ወዳችኋለሁ፣ አክብራችኋለሁ። ሰላማችሁ ብዝት ትርፍ ይበልልኝ። ሰላም ሁኑ። መልካም ምሽት። ባይ ባይ ብያለሁ።